እንደኔ ቅስሙ የተሰበረ አንጀቱ ቁርጥ ያለ ዩቲዩበሮች ውሸታም ናቸው፣ እውነት ውሸት በሆነ ይሄ ነገር ብዬ የተመኘሁበት ቪዲዮ ነው። ወላይ ነው ምላችሁ። ያ ሁሉ ዋጋ ያ ሁሉ መስዋዕት ለዚህ ነበር? ጅጅክያ ስለቷ ሰመረ፣ ምኞቷ ተሳካ። ለሐውለ ወላ ቁወተ ኢላ ቢላ። እኔ በጣም ነው ያዘንኩት። እነዛን የመሰሉ ቆንጅዬ ልጆች ወልዳችሁ ፍቅራችሁ ሲያስቀና መጨረሻችሁ ይሄ ይሁን። ኦማይ ጋድ በጣም አማዝ ነው። አሰላሙ አለይኩም ወረህመቱላህ ወበረካቱ ድና። የተከበራችሁ የዘይነብ እንድሪስ ቲቪ ቻናል ቤተሰቦች፣ ሰላም እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዙ ትትርፍ ይበል እያልኩኝ፣ ይህን ቪዲዮ ሁላችሁም ላይክ አድርጉት። ሌላ ሰው ብሎ እንኳን ቢሆን ውሸት ነው እል ነበረ እንግዲህ ፋኒ ወጥቶ በቲክቶኩ የሰራው ቪዲዮ አለ። በጣም ሁላችንም ልባችን ተሰብሯል፣ ደንግጠናል። ይሄ ቪዲዮ ከመለቀቁ በፊት ከሁለት ቀን ከሶስት ቀን በፊት ዝሆኔ የልጇን ልጆች ይዛ ሁለቱንም እንደዚህ ቅፍ አድርጋ ተኝታ ቲክቶክ ቪዲዮ ሰርታ ነበረ እና ልጆቼ ከኔ ጋ መኖር ጀመሩ ደስተኛ ነኝ። አሁን ህይወቴ ተስተካከለ። ይህንን ሰላም በህይወቴ አግኝቼው አላውቅም ምናምን እያለች ቪዲዮ ለቃ ነበረ እና ከእሷ ጋር ሆነው ማለት ነው በቃ ሰላም ወርዶ እነሱ እሷ ቤት አምጥታቸው ምናምን ነገር ነበር የመሰለኝ። በሚያሳዝን ሁኔታ ፋኒ ግን ወጥቶ እንደተለያዩ አብረው እንደማይኖሩ ልጆቹም ከእሱ ጋር እንዳልሆኑ ተናገረ። እንግዲህ ታውቃላችሁ የሆነ ሰዓት እንደከሰሷት ምናምን ጸብ ላይ እንደነበሩ ምናምን ሁላችንም እናውቃለን። ግን ወላይ ሰው ወልዶ መለያየት እንደዚህ ያለበት ብዬ አላስብም። በእርግጥ ተጎዳጅቶ ከመለያየት እንደዚህ በሰላም መለያየትንም የሚያክል ነገር የለም። ካልተስማማ ሰው መለያየት ጥሩ ነው። ግን ያ ሁሉ የተከፈለው ዋጋ ለዚህ ነው ወይ? ያ ሁሉ ለዚህ ነው ወይ? እኔ እንደው ውሸት በሆነ እንደ ዩቲዩበሮቹ እናንተም ሌላ ድራማ ምናምን ልትጀምሩ በሆነ ብዬ ነው የተመኘሁት። ምክንያቱም እዚሁ ሶሻል ሚዲያ ላይ ፋኒና ሳምሪን እያየናቸው ፍቅር ጀምረው ተጋብተው ብዙ ግፊቶችን አልፈው ፋኒን ብዙ ስድቦችን አስተናግዶ ሳምሪም እንደዛው ብዙ ነገሮችን አስተናግዳ ልጅ እስከ መውለድ ደርሰው በጣም ስኬታማ ጥንዶች ሆነው ለብዙ አራያ የሆኑ ነበሩ። ያው ያለውን ነገር ሚዲያ ላይ ሁላችንም እናውቃለን። እናትየዋ ፋኒን አትፈልገውም ነበረ። ያው በብዙ ነገር ከነ ቤተሰቦቹ ምናምን ብዙ ቃላቶችን ስትወረውርበት ነበረ። እንግዲህ እሱም ታግሶ ታግሶ ለመጀመሪያ ጊዜ ባለፈው መልስ ሰጥቷት ነበረ። ከዚህ በኋላ ወደ ሕግ እንደሚሄድ ጉዳዩን ደግሞ በሕግ እንደያዙት ምናምን ሲያወራ ነበረ። ከተወሰነ ወራት ቆይታ በኋላ እንግዲህ መጥቶ ይሄ ጉዳይ እንደተፈጠረ እንደተለያዩ ልጆቹም ከቤት እንደሌሉ ከእሱ ጋር እንደሌሉ ተናግሯል። እናትየዋም እሷ ጋር አቅፋቸው ከእሷ ቤት ቪዲዮ ለቃ ልጆችን ተረከብኩኝ ብላ ቪዲዮ ሰርታ አይተናል። ላይቭ ላይም ብዙ ስታወራ ነበረ። እውነት በጣም ነው ያዘንኩት። ማለት ውስጣቸው ፍቅር እያለ እንግዲህ በዚሁ በቤተሰብ ችግር ሊሆን ይችላል። የተለያዩት አላቅም። ሙሉ ቪዲዮን ዩቲብ ላይ ለቃለሁ ብሏል። እኔ ዩቲብ ላይ ግን ፈለግኩት አላገኘሁትም። ፋኒ ቲክቶክ ላይ ነው ይሄንን ቪዲዮ ያገኘሁት። በጣም ነው ያዘንኩት። ወላ በጣም ነው ያዘንኩት። ሳምሪ በጣም አስተዋይ በቃ በጣም ስማርት የሆነች ሴት ናት። ምን እንደነካት አላቅም። ግን ደግሞ የሰው ልጅ ካልተስማማ መለያየት በሰላም ጥሩ ነው። ምክንያቱም ብዙ ጊዜ ባለትዳሮች እያየነው በሰላም አይለያዩም፣ ወይ የሆነ ነገር አድርጓት ወይ የሆነ ነገር አድርገው ተጎዳርተው ምናምን ነው እና እንደዛም ከመሆን በሰላም መለያየቱ ካልተዋኋኑ ጥሩ ነው። ግን እኛ እስከ መጨረሻው እስከ ሕይወት ፍጻሜያችሁ አብራችሁ ትዘልቃላችሁ ብለን ነበር የገመት ነው። ይሄ በመሆኑ በጣም ነው የምናዝነው። ወልዳችኋል አሁንም ቢሆን ለልጆቻችሁ ስትሉ ብታስቡበት ያው ብዙ ነገር ለማስተካከል ሁለታችሁም እንደሞከራችሁ ተናግረሃል በቪዲዮው ላይ ነገር ግን እኔ እንጃ ወላሂ በጣም ከባድ ነው እኔ አንዳንዴ የፋኒን ትዕግስት ሳላደንቅ አላልፍም እውነት ለመናገር ፋኒ ብዙ ተብሏል በጣም ብዙ ማለት ነው ግን ያንን ሁሉ ችሎ ዛሬ ላይ ምን አላስችልህ ብሎ እንደሆነ አላቅም በእርግጥ ደፈረኝ ብዙ ነገር እስከ ማለት ደርሳ ነበር እናትየዋ። ይሄም ይሄም ሊሆን ይችላል፣ ይህን ውሳኔ እንድትወስን ያደረገ አላቅም። ብቻ እኔ በጣም ነው የገረመኝ ወላሂ፣ የማልጠብቀው ድንግጥ ነው ያልኩት። ፕራንክ ነው፣ ውሸት ነው፣ የሆነ እየዋሸ ነው ምናምን ብዬ ነበር። ግን ደግሞ እንደዚህ አይደለም ማነጋገሩ ልጆቹ ሰሞኑን እሷ ጋር ስላየኋቸው በቃ ታርቀው ሰላም ወርዶ አሁን ላይ እነሱ ጋር እሷ ጋር እያረፉ ምናምን ከእሷ ጋር ጊዜ እያሳለፉ አድርጌ ነበር ያሰብኩት። ነገሩ ግን ሌላ ነው። በጣም ያሳዝናል ወላሂ በጣም ነው ያዘንኩት።